ጥዋት አለፈ። እናንተ እኩል ሚዛን ያላችሁ ልጆች በእነሱ ነገር አትበሳጩ። እነሱ ጠዋት የተናገሩትን ተንቅልፋ እኔ በነገራችን ላይ ልንገራችሁ፣ ጠዋትም ተናገር ያለሁኝ ኤነኝ የምትሉ ከሰማሽኝ፣ እናንተ ቪዲዮ ከምትሰሩት ልጆች በላይ እኛ ቲክታክ ኮሜንት ላይ እና ቪዲዮ የምንከታተላችሁ ልጆች እኛ ነን፣ ከእናንተ በላይ እናንተን እኛ የምናውቃችሁ። ይሄንን ማወቅ አለባችሁ። አሁንም ደግሜ እናገራለሁ። ጠዋት ላይ ልንገርሽ፣ ቆይ፣ አስጨርሱኝ። ጠዋት ላይ የሆነ ቤት ገብተው ስለ ሌላ ነገር እያወሩ የነበሩት ልጆች አሁን ገብተው ስለ መስማማት እያወሩ ነው። ይሄን ነገር ደግሞ ያን ነገር፣ ስለ ሃይሚ የሚወራ ስለ ብሩኬም፣ እነሱ ተኝተዋል፣ በዛ ሰዓት አልሰሙም። እናንተ ዝጋ፣ አትድገሙት። እነሱ የተናገሩትን የሚያምርም የሚያስጠላም ቃል ሁሉንም አትድገሙት። ስደግሙት፣ እምኪን ቲክታክ ነው እየበረረ መጥቶ ጆይን ብሎ ቢገባ ማለት ነው ቅንጭላቱን ወይ መኪና እየነዳ ወይ የሆነ ነገር እያደረገ ቅንጭላቱ የሚመታ ንግግር እንደዛ ሀሉ እኮ ብላችሁ ስትሉ እሱ ጆሮ ይገባል ብላችሁ ነው ማሰብ ያለባችሁ። እኔ በቃ ያልኳችሁ ለክፋት ሳይሆን አሁን ሁሉም ሰው በሚሰማበት ሰዓት ማታም የተሰራው ጠዋትም የተባለው አለፈ። ሁሉም ስራውን ያገኛል። ሁሉም አይቀርም። እነሱ ደግሞ አይደለም ብሩኬት ክፈቱ ብሎ ነው ጉሩብ የከፈትነው። ይበሉ ከፈለጉ አይ ብሏቸው ሆኖ የሚበሉ ሃይሚና ቡርኬን እዚህ ያለው ኦዲየንስ አይደለም ሂዶ የሚያስማማቸው። ብትስማሙ አንድ ላይ ብትሆኑ ለሰው ልጅ ለነሱ ብቻ ሳይሆን ለራሳችሁ፣ ለፈጣሪ ደስ ይላል። ምክንያቱም ሁላችንም ነፍሳችን ባለ እጅ ናት፣ በእኛ እጅ አይደለች ግን ነገ የሚያስታርቃቸው እዛ ያለ ሰው እንጂ እዚህ ያለ ሰው አይደለም። መሀላቸው የሚገባው ፈጣሪ ነው። ሰበብ የሚያደርግላቸው የሰው ልጅ እዛ ባካል ያለውን ነው። የፈለጉትን ቢሉት፣ ከቡርኬ በላይ ሃይሚን የሚያቅሰው የለም፣ ከሃይሚ በላይ ቡርኬን የሚያቅሰው የለም። እኔ ጧት መልስ ሰጥቻቸዋለሁ ትናንትና ያንን ቃል ለምን ተናገረ ላሉት ልጆች እምኪን ነገሩን አጥብቆ ሲይዝባት እዛ ያለውን ነገር እንዲታላላለት ይቅርታ አላረግም ያለችውን ነገር እንዲታላላለት ከሆነ የምታውቁት ነገር የላችሁም ከመሰላችሁ እዚህ ያለ ሰው ያውራ ተቻላችሁ በዱዓና በጸሎት አግዟቸው ካልቻላችሁ እነሱ የተናገሩትን ቃል እናንተ አትድግሙ ይሄ ብቻ ነው የኔ የገባሁበት ምክንያት ሽክረን

ግን አሁን እንደዛ እያሉ እሱ አለበት ጉሩብ አለበት እዛ ምናምን እያሉ በቃ ቲክቶኩን በጣም ስጥልትን ልትናረጉ ግን ይሄ ያልዋለበትን ውሏል እያሉ እንደዚህ ስሙን በማጥፋት እንደገና ደግሞ ሃይሚ አሁን ሲቀጥል ሃይሚ አሁን ስለዚህ ነገር ሲባል ሲሰደቡ ተወዳለ ይመስላችኋል? ልንገርሽ ልንገርሽ እሱን እሱን ማንም ማንም እነሱን ለመጣል ስትጀመር እሱ የማንም ግሩፕ ላይ አልገባም፣ እኔ እርግጠኛ ነው። እኛንተ ዝምብላፊ የልጁ ስም ማጥፋት ፈልጎ ነው እንጂ እነሱ ከልጁ ምን እንደፈልጉት እኔ እንጃ። እግዚአብሔር ነው ሃይሚን ስትቡት ብሎ እሱ ግሩፕ ከብቶ ይሰጣል። ፈጣሪ እጃቸው ስራ ይስጣቸው። እኔ ምንም ነው። አረ፣ ዛሬ ወደ ራሳችሁ ተመለሱ። ዱ ሁላችንም በየሃይማኖታችን ጦለት እናረግላቸዋለን። አላህ ይከተላቸው፣ አላህ ሰላም ያርጋቸው ነው የምንለው። ምንም ነገር አለ። ነገ ግን ሁላም ይቺ ቀናት አልሀደግ ያስተዛዝበናል። ግን እነሱ አንድ ነው

ውለዋል ልጆቹ እንደዚህ እያሉ ለምን ያረጓቸዋል? ግን ከገደፉ ሁለቱንም አንድ አርገ መገደፍ ነው ያለባቸው። እንግዲህ ሁሉም እያረገ ሃይሚን ፕሮፋይል የብሩኬን ፎቶ እየለጠፉ እኛንን አስተናባባሪ እኛንን ገዳፊ ብሎ ምን አባ እያንደን እንትን የምትለው ምን ልታገኝ እንደሆን አራት ታስቀዱ። ስንቱ አየን፣ ስንቱ ሰማን። እግዚአብሔርን ይቺ ቀን ትለፍ ብቻ እግዚአብሔርን ግን ትዝብታለች። ይቺ ቃል መታ እነሱ ወንድ ሁነው እንደዛ ሲባድ ፍቅራቸው ተመልሶ ሲመጣ ሁሏም እጇን አጨብጨባ ትመጣ እንትን እያለች ማለት ነው። ግን ያስበዛችግር የለም ከዚህ ቅርብ ስንት ነገር አልፈናል፣ አልፈን እዚህ ደርሰናል። ችግር የለም። ይቺ ግን ታልፋለች።

ጠዋት የሆነ ሪከርድ በቃ የእሱን ፕሮፋይል ለጥፎ ማለት ነው። የወንድ ጥማታኞች መቼም እይን የሚያወሩት ነገር ተይኝ ወላ ላዚም አሁን ለእሷ ይሄ ይገባታል፣ ለሃይሚ ይሄን ይገባታል። አሁን እኮ ሁለቱም በኩል እኮ ነው፣ በአንደኛውም በኩል እኔ ግራ የገባኝ ነገር ገሪሽ ነኝ ምት ከዛም አንዳንዶች ሀይሚን ዘግዝቆ ብሩኬን ይሰድባሉ። ን ደግሞ አዲስ አካውንት ከፍቶ ማለት ነው እነሱ ልጆች በፊት ሁላችሁ ፕሮፋይል ብሩኬና አንድ ብሩኬና የሀይሚን ፎቶ የሚያስቀምጡ ልጆች ናቸው። አሁን ደግሞ የሆነ ጸብ ስመጣ ሀይሚን ዘግዝቆ ብሩን ይሰድባሉ፣ ብሩን ዘግዝቆ ሀይሚን ይሰድባሉ። እንደዚህ አይነት ነገር ለምን አስፈለገ? እኔ ሴት ነኝ። ስለዚህ ሴት ስለሆነ ሴትነት ክብር አለኝ። እሱ ሴት እሱን መንካት አልፈልግም። ይህን ደግሞ እሱ ወንድ ነው። ለኔም ወንድም አለ እንደ ባልዋሉ ባልዋሉበት ቦታ ታዲያ እኮ እዚህ ላይ ንገራችሁ እሺ። ይህንን አረጉ እሺ። የሱን ፕሮፋይል ለጥፈው እሷን እንደዛ ትሰደቡ አመሹ፣ ቲናጠረኩ አመሹ። ምን ያገኛሉ? ትርፍ ያገኛሉ? ነገር ግን እሷ እነሱ አንድ ሁኖ ሊመጡ ምን ሊሉ ነው? ፕሮፋይል ቀይረው እንደገና የእሱን እና የእሷን አድርጎ ሊመጡ ነው። ይሄ ግን ይመጣሉ። ከዚህ በፊት ስንት ነገር አድርጎ ያሳለፉ ልጆች ናቸው። በእግዚአብሔር ይመጣሉ። እኔ አውቃለሁ። አንቺ አይደለም እኔ እነሱ እነሱ የተናገሩ ልጆች፣ አሁን ነገ ቡሩኬና ሄሜሻ አይቀርም ሁሉም አንድ ሁኖ ይመጣሉ። ሁለታቸው ግን ነገ እነዚህ ልጆች ሲመጡ፣ እነሱ እንደገና ፕሮፋይል የሷና የእሱ ፎቶና የሷን ፎቶ በአንድ አድርገው ሊመጡ ነው ማለት ነው። እንደዛ ይመጣሉ። አሁን በፊቱ አካውንት እያለ ሌላ አዲስ ከፍቶ እንደዛ እያደረጉ ነው። ብዙ ነገር አይቻለሁ። ለምን ትናንትና ማለት ነው አካውንት አስቀምጠው ማለት ነው

አፊ ልንገረሽ እና ዶዋ እናደርጋለን። እህታችሁ መቼም መቼም ቢሆን አይላዩም እናውቃለን። ይህንን እርግጠኛ ሆነን እናያለን። ይሻል አይቀርም። ግን ምድር አለቅላቅ አጨብጫቢ ሁላ ነገ እንታዘባካለን። ይቺ ቀን መቼም አቀርም እንደዚህ ሆኖ ማለት ነው። ግን እሷን እንደዛ እየበጨቁ እሱን በጎን እየበጨቁ መኖር እንደዚህ ከሆነ እሺ፣ ችግር የለውም። እንታይ እኛ ግን በተለ አንድ ነው። ልጠይቃችሁ አንድ ነገር ልጠይቃ ማንም እኮ የሚወደውን ይዞ መጓዝ ይችላል። ማንም ከማንም በግድ እኮ ሀይሚን ውደጅ አንልሽም፣ በግድ ብሩኬን ውደጅ አንልሽም። መውደድ ማግን ከወደ ያንን ማይወደሽም ሰው እዝሽ መሄድ እንጂ ሀይሚን ወዳለው ብሩኬን ዘቀዝቃለሁ ስቃርጌ ያዋረደዋለሁ ምቲ ኮኖ አይሆን ሀይሚንም ስቃርጌ ያወረዳለ አይደለም። ልንገርሽ እህቴ ይሄ ልክ ነሽ ኳንች ግን ማለት ነው አሁን እኔ ራሱ ሁለቱን አለያይቼ አሁን ሀይሜን ገድፌ ቡሩኬን ገድፌ ምን አገኛለሁ? ምንም እኳ አላገኝም ጥቅም። ለምን ሁለቱም አንድ ነው። አንድ ሁኖ ነው ሲመጡ የሚያየናቸው በአንድ ሁኖ ነው ሲመጡ የሚያየናቸው። ግን ፈጣሪ ነው እነሱንም እንደዚህ ያጣመራቸው። አይደለም ለምንድን ነው ግን እነሱ ፈጣሪ ባጣመራቸው እነሱ በወን እንደዚህ ያለያዩቸው ለምንድን ነው? ስሙን ያለ ስሙ

መግቢያ እየሰራችን ነው። እዚህ የደረሱት ለምንድ ነው ግን እዚህ? እሷ ይሄን አድርጋላት፣ እሱ ይሄን አድርጎላት የሚሉት ለምንድን ነው? ይሄን አጀንዳ ለምን ይከፍታሉ? ነኝ ስምኝማ ያው ልጅ ቤተሰቦቹ ሁሉ ተለውጠል። የዛን ጉሮ የቡሩክ የቤተሰብ ጎዳና ላይ ናቸው፣ ቤት የለም፣ ሰው አይደሉም እነሱ። ለምን እንደዛ ብሎ ያወራሉ? እንደዚህ እንደዚህ አነጋገር ሲሰማ በጣም ነው የሚያነድደኝ። እግዚአብሔርን ያለ ይቺ ቀንት ድረስ እኛ አሁን እዚህ ላይ ምንም ነገር አለ። ወላሂ ይህች ቀን ታፈራርልና ፈጣሪ መቼም አለ አገናኝቶ መቼም አያለይም ወላሂ ማለት ነው ይህች ቀን

እንደዚህ ያለ ነገር አይቼ መሰምት ማለት አንዳንዶች ከእኔ ጋር ፎሎ አይደለውም እ ሁለት ሰው ብሎክ አድርጌ አጥፍቻለሁ። እግዚአብሔርን አንድ ሀምሳ ስድስት ፎሎ አለ ስም የለም። ከዛ ብሩኬን በሚዲያ ጥፊ በይ ብላ አንድ ልጅ ለእኔ ብትን ውስጥ መስፈር ጽፋለች። ከዛ ምን ማለት ትፈልገች ነ አይኑን ማየት አንፈልግም እኔ በሚዲያ ብለሽ ሚገሪ አለች እንዴ! አንቺን ምን ቤት ነች ብዬ እኔ የሰው ተከስ ሲያደርግ እኔ የማይባል ስድብ እግዚአብሔርን ሴት ልጅ አፊ እንደምታ አይነት ንግግር ይወጣል ብለ ያላስብም። እኔ ምን አይነቶች አሉስን እስቲ ባለ ምንድነው እርስ ያልሰሙ አፍባል በሚዲያ ብሩከን ጥፋ በይ ጥፋ በይ። ሀምሳ ስድስት እኔ ምን አውቃለሁ፣ ሀምሳ ስድስት ፎሎ አላት። ለንገር ስም የለም። እሱ ፎቶ ፕሮፋይል ላይ እሱን ዘግዝቃ

ሰትችና እንደዛ ለምንት አድርጋለሽ? ወንድም የለሽም አልኩኝ። ከዛ እሷ ደግሞ ኮመንት ስርስ ገብታ እኔን ውስጥ መስመር መታ፣ ከሚዲያ ጥፋ በይ አለበለዚያ ወይም አሁን አረባ እንደኛው ማዲያም ቤት እየሰራች ሆናለች። የማዲያምን ዋይፋይን እየተጠቀመኝ እንደዛ አፏን ተከፍታለች። ነገ ጠዋት ግን ኢትዮጵያ ገብታ ዋይፋይ ላታገኝ ነገር እንደዛ አፏን ከፍታ ምን ልትሰራ ነው? እሺ አራ እሷ ጥፋ ስላት በጣም እንደዚህ ማለት ይንገሮች እዚህ ላይ እንትን ንበል እሱ ይሄን ይሄ ላይ አሁን ስሜታዊ ሆኖ ወይም የሆነ ነገር ልል ይችላል፣ አይቀርም። ትናንትና ብሏል፣ አሁነታ ብሏል፣ ደጋግሞ ብሏል። አይደለም ግን በስሜታዊ በተናገረ ሰዓት ይሄ ላይ እንደዚህ ብል ችይ እንደዚህ ብሏል እያሉ ሁሉም መጥቶ መረገጫ የላይፍ ወረኛ ማረግ አይሆንም። ምንድን ነው። አስተ አተሰጡ ሁለቱንም አንድ አድርገው ነው እንጂ ማያት ያለበት፣ እየከፋፈሉ መስጠት እኮ የለባቸው። ምንድነው ይሄ? ምን ማለት ነው? ጥፋ ወይ ጥፋ የምን መጥፋት ነው? እንጂ እኔ ምን አውቄ ነው በእናት እሷ እዚህ አረብ አገር ሁለት አመት፣ ስበዛ ሶስት አመት ሰርታ ወደ ኢትዮጵያ ይመለሳል። ዳግ ዋይፋ አታገኝም። ግን አሁን ልዱን ከሚድ ጥፋ ወይ አረ ሲድማት በስማ፣ አረ ሲድማት ሁለቱንም አንድ ሚዲያ ላይ ነው አገኛችሁት ኢዩ ላይ ነው አገኛችሁት። እዚህ ጋር ምታችሁ የከሌ ጥፋ የከሌ ጥፋ ትበል። ስሜቱን ያለስሙ መስጠት፣ እሷን ያለስማ መስጠት ምንድና ምን ያገኛል? ይሄ አሁን እነዚህ ልጆች እንደው ይወዱታል ወይስ አሁን ሃይሚ እንደው እውነት ቡሩኬ እንደዛ ሲሰሩት ወይም እሷን እንደዛ ሲሰሩት፣ እሷን ነው ሲወደዱ አወድም። እሷ ምንም ብትጣላው ምንም ብታኮርፈው እንደዛ ሲሆን አትወድም። እሱማ ይወድም። ምንድነው? ስንቴ ነገረች። ሃይሜማ ስንቴ ነገረች፣ በእኔ ዙሪያ ያለው ወንድሞች አትዘቅዝቁት፣ አትሰድቡት፣ ቤተሰቦች ጋር አትነካኩት ብላ ስንቴ ነገረች። እንዴ! አይ ሰሙማ ቢሰሙ እኮ ጥሩ ነበር፣ ግን ለሚሰማ ሰው ነው። እሷ መንገር ምትል ዛሬ ዳጊ ምን ያመጣ፣ እስካንቺ መጥሪያ ይሰጥሻል። ዛሬማ እንግዲህ የጨረቃ ፋሚሊዎች ተጠንቀቁ፣ መጥሪያ ይመጣልሻል በየእስር ቤት ስላስከባቸው አመሰግናለሁ። ከሀይሚና ከብሩኬ መሃል እነዚህ ዳን የሚባል የሆነ የእድር ቤት ኩባያ የሚመስል ሰውዬና እቺ አሮቢት ሆነች ማና እሷንም ፈጣሪ እያውጣቸው። እንግዲህእንግዲህ ምን ልበላችሁ የጨረቃ ፋሚሊዎች መጥሪያ መጥቶላቸዋል። እንግዲህ ዛሬ በየየቤታችሁ እየመጣ ይመጣላቸዋል። መጥሪያችሁን ተቀብላችሁ እስር ቤት ትገቸው።

እነሱ አንድ ናቸው አንድ ናቸው ወይ ልክ ናችሁ እኮ እየሰማው እኮ ነው ያናደዳል እኮ ግን ምን ታደረጉታላቸው አውቃችሁ ዝም በሉ እናንተ አትናደዱ እግዚአብሔር ጸሎት አድርጉ በሰላም ያምጣቸው መድኃኔዓለም በእውነት